የገጠም ገጠመኝ ትንሽ ይለያል። መንገድ ላይ አግኝቶ ነው አሸዋ የሚባል ሰፈር አለ። አቅፌው ዘየርኩት ምናምና፣ ፎቶን እንነሳል። መርሐባ ምን ችግር አለው? ለካ እሱ ፎቶ ቤት ነው ያሰበ። አንተ የመሰለ እኔ ስልክ አውጥቶ ሊያነሳ ነው የመሰለኝ። እሱ ቀጥታ ይዞ ወደ ፎቶ ቤት፣ እባክህ ዚ ጋር ፎቶ ቤት እና ሄዳችሁ አሁንም ሼም ያዘኝ፣ ቀልቦን እንዳልሰብረው ብዬ ሄድኩኝ። ያው መሄዳችን ብቻ ሳይሆን አነሳሱ ይለኛል፣ ሰምቻለን። አንድ የቆምና አንድ የመታወቂያን የተነሱት፣ በእናታችሁ በጣም ደስ ይላል። ፎቶዎቹ ግን እንዳይወጡ እየጸለይኩ ነው። እናንተም ጸልዩልኝ። የመታወቂያ እንኳን ደርሶኛል። አንተ ከመጣው አይቀር ብለህ የመታወቂያና አንድ የቆም ቀጥ ብላችሁ። እንደውም በጣም አሪፍ እኮ ነው እንደዚህ ታቀፈ እዚህ ጋር እየተሳምክ በጣም ታሪካዊ ፎቶ ነው። እንዳይወጣ ይውጣ። በጣም በጣም ከባድ ነው። አዎ የእኔ አድናቂዎች ግን ለምንድን እንደዚህ የማይወዱኝ? አትገኝም፣ ይሆናል አትገኝም። ቢዚ ሆነባቸው ይሄን ልጅ ግን እፈልገዋለሁ። ድሬዳዋ ላይ ያንተ አይነት ፎቶ አብረን ብንነሳ ደስ ይግጠም። አሜን